በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም እግዚአብሔር ይብዛላችሁ። ውድ ኦርቶዶክሳውያን የበዕምነት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አመሻችሁ? ከበዕምነት ሚዲያ አንድ የመጽሐፍ ቅዱስ ክፍል፣ አንድ ዝማሬ የተሰኘው መርሐ ግብራችን በዕለተ ቅዳሜ ምሽት እንደሆንም ቀጥለዋል። ዛሬም ቆይታ እናደርጋለን። በያላችሁበት ያለም ጠግ የእግዚአብሔር ሰላም ይብዛላችሁ የምላችሁ የፕሮግራም ዋና አዘጋጅና አቅራቢ ዘማሪ በዕምነት ዘነበ ነኝ። ሁለተኛውን የአብይ ጾም አገባደን ነገ ምኩራብን እንቀበላለን። ለዚያም እንኳን ደረሳችሁ ለማለት እወዳለሁ። በቀጥታ ወደ መጀመሪያ የመጽሐፍ ቅዱስ ክፍል እናልፋለን። ዛሬ በዳዊት መዝሙር ምዕራፍ አስራ ሦስት ቆይታ እናደርጋለን። እግዚአብሔር አምላክ ቆይታችንን ይባርክለን። በቀጥታ ወደ ቃሉ ሰዳችሁ የዳዊት መዝሙር ምዕራፍ አስራ ሦስት ለመዘምራን አለቃ የዳዊት መዝሙር። ሰነፍ በልቡ እግዚአብሔር የለም ይላል። በስራቸው ረከሱ ጎሰቆሉም፣ በጎ ነገርን የሚሰራት የለም፣ አንድም እንኳ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ ተስተካክሎ በአንድነት አመፀ። በጎ ነገርን የሚሰራት የለም አንድም እንኳ የለም። ጉሮሯቸው እንደ መቃብር የተከፈተ ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታት የእባብ መርዝ አለ። አፋቸው መራራ ነው፣ መርገምንም ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላም መንገድን አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ አያውቁም፣ እግዚአብሔርንም አይጠሯት አይጠሩትም። በዚያም ፈሩ፣ የማያስፈራውም አስፈራራቸው፣ እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆችን ምክር አሳፈራችሁ፣ እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። ስለ ቃሉ የቃሉ ባለቤት አምላካችሉ ለእግዚአብሔር ስሙ ይክበር ይመስገን። በቀጥታ ወደ ዝማሬ ደግሞ እንሸጋግራለን የዶኪ ማስጓዳ ሆኖብኛል ቤቴ፣ ያንቺን ድንቅ ሥራ ናፍቃለች ህይወቴ እያልን ቆየት ያለውን የቀሲስ ምንዳይን ዝማሬ እንዘምራለን። የዱኪ ማስጓዳ ሆኖብኛል ቤቴ፣ ያንቺን ድንቅ ሥራ ናፍቃለች ህይወቴ የዱኪ ማስጓዳ ሆኖ ብኛል ቤቴ ያንቺን ድንቅ ስራ ናፍቃልችበት ጊዜ እንዳያልፍ በዋዛ ፈዛዛ ያለኝን ሰምቼ

ያንቺን ድንቅ ስራ ናፍቃለች ቤቲ የዱኪ ማስጓዳ ሆኖ ብኛል ቤቲ። አስቀድሞ ያለኝ መናኛ ነበረ። አሁን ግን ምስጢሩን ልቤ መረመረ፣ ያንቺን እናትነት አምኖ ተናገረ። ድንቅ ስራሽን እኔም ላለመስከር ድንቅ ስራሽን ላለመመስከር የዱኪ ማስጓደ ሆነብኛል ልቤ፤ ያንቺን ድንቅ ስራ ናፍቃለች ቤቴ። የዶኪ ማስጓዳ ሆኖ ብኛል ቤቴ፤ የአንቺን ድንቅ ስራ ናፍቃለች ህይወቴ። የዶኪ ማስጓዳ ሆኖ ብኛል ቤቴ፤ የአንቺን ድንቅ ስራ ናፍቃለች ህይወቴ። እያልን ዘምረን እግዚአብሔር አምላካችን ዘማሪያችን ይቀበልልን። የጎደለውን ማሟላት የሚቻላት ምልጃዋ ከፍ ያለ እመቤታችን ቅድስት ድንግል ማርያም ሁላችንን በአማላጅነቷ ትጎብኘን፣ የልቦናችንን ቆቅልሽ ትፍታልን፣ ከፊት ትቅደምልን፣ ከኋላ ትከተለን፣ ሞገስ ጸጋ ትሆነን። የተወደዳችሁ የበዕምነት ሚዲያ ቤተሰቦች አንድ የመጽሐፍ ቅዱስ ክፍል አንድ ዝማሬ የተሰኘው ልዩ የአብይ ጾም መርሐግብራችን በዕለተ ቅዳሜ ይህን የመሰለ ቆይታ አድርጎ ተጠናቀቀ። በነገው ምሽት አምላክ ፈቅዶ ደግመን እንገናኛለን። እስከዚያው ቪዲዮን ላይክ፣ ሌሎችን ማጋራት እንዳትረሱ። በእምነት ሚዲያንም ሰብስክራይብ አድርጉ። ዘማሪ በእምነት ዘነበ እስከ ፍጻሜ አብረሪያችሁ ቆይታ አደረግኩኝ። በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ወስብሐት ለእግዚአብሔር